ዋ አለም እንዲህ ስጠፉኝ እኮ ሞት ቀደም እኮ እንዲህ እንደመጣችሁ ለአገሩ እንግዲህ ያሳላችሁ ተኔ ቤት አትወጡም ነበር አሁን ግን እንዲህ ጠፋችሁ ሞት አገሩ ስታውቁት ጊዜ

እንዴት አይነት ጸባይ ያመጣቸው? ከዚህ እዚህ እንደመጣቸው ወግናት። እኔም እኮ እሱ ነው ግራ ያጋባኝ። እና አሁን እኔ ጠርጥር ያታለሁ እሞት፣ የሚገባ የሚወጣም ሰው ታለ ቀስ ብለህ እንደ ተደብቀህ ተሾልከይልኝ። ከዚያ በኋላ መጣለኝ ነገር እሞት። አንድም ሰው እንዲህ እዚያ ቤት የሚገባው ሰው ነው አይተህ እሞት

አቤት አቤት ምን እያደረክ ነው ምን እያደረክ ነው ምን ምን ተርከሰከሰ በዚህ በማለዳ ምን እያደረክ ነው ምን እያደረክ ነው ና እስኪ ወደ እዚህ ምን እያደረክ ነው አቤት ምን እንደዚህ እንትን እያደረክ ነው ተነሳብኝ ተነሳብኝ ተናገር፣ እውነቱን ንገረኝ። አልያዝም፣ ግን ነው ነበር እንደዚህ ሰው ምን ነው እንደ ለምን ነው ቤት ገብቶ የሚቀመጥ ሰው ሰው አለ የለም

አጎቴ አጎቴ ታዲያ አጎቴ እ መሰለኝ እ ምነው እንዳትናገር ያለ አደራ ነው። የማትናገሪ እኮ ነው የምናገር። ንገረኝ እስኪ መጀመሪያ ጉዴን ንገረኝ፣ ከዚያ በኋላ የማንናገረዋለሁ። ተራሷ አፍቶ ወጣ እ የማንናገረዋለሁ ተራሷ አፍቶ ወጣ። እንዳትናገር አለኝ እና ሄደህ ሰልልልኝ እኔ እና እሷ ከከተማ ከመጣች ወዲህ

አለረፍታት አፈርያ ብላ ትዳሪን ሁሉ አበላሽብኝ እኮ እንዲን አንድ ዳይ ማዲሻ ምኘን ብላ ትዳሪያ። ወይኔ ዛሬ ነው በቃ ዛሬ ነው አሁን ምን አባቴ